ጎረቤቱ የተከለው አነስ ያለች የቴምር ዘንባባ በአጥሩ በኩል ነበረች። ያቺን ዘንባባ ቆርጦ ካላነሳት በቀር አጥሩን ሙሉ ለሙሉ መስራት አይችልም። ጎረቤቱ ጋርም በመሄድ በትህትና የቤቱን አጥር እየገነባ እንደሆነና የሱ የቴምር ዘንባባ አጥሩን ከመገንባት እንደከለከለው ነገረው። ጎረቤቱም ታዲያ ምን አስበህ ነው ብሎ ጠየቀው። ያም ሰሓባ የቲምሯ ዘንባባ ካልተነሳች ቤቱ ለሌባ አመቺ ይሆናል። እንድ ቁርጣት ማትፈቅድልኝ ከሆነ ልግዛህና እኔው ራሴ ልቁረጣት አለው። ጎረቤቱም የቲምሯን ዘንባባ በጣም ነው መወዳት ልሸጥልህ እንኳን አልፈልግም። ስለዚህ ልተባበርህ አልችልም አለው። ያም ሰሓባ በትሕትና ጠይቆ ትንቢ ስላለው ጉዳዩን ለነቢዩ ሰለላሁ አለይሂ ወሰለም አደርሰዋለው ብሎት ሄደ ያም ሰሓባ ለነቢዩ ሰለ ላሁ ዓለህ ወሰለም ሄዶ ጉዳዩን ነገራቸው። የአላህም መላእክተኛ ጉዳዩ እንዲረጋገጥ ጎረቤትህም መምጣት አለበት ብለው እንዲመጣ አዘዙ። በመስጂድ ውስጥም የተወሰኑ ሰሓቦች ነበሩ። ወጣቱና ጎረቤቱም ነቢዩ ሰለ ላሁ ዓለህ ወሰለም ፊት ቆሙ። የአላህም መላእክተኛ ለጎረቤቱ ይሄ ወጣት ያቀረበብህን አቤቱታ ተቀብልሃልን? አሉት። አዎ በማለት ጎረቤቱም መለሰ። የአላህ መላእክተኛ ጎረቤትህ ቤቱን መገንባት እንዲችል ዘንባባውን ትተውለታለህ ወይስ ትሸጥለታለህ ብለው ጠየቁት። አይ ዘንባባዋን በጣም ስለምወዳት ልሸጣትም አልፈልግም ብሎ ለነቢዩም መለሰላቸው። የአላህም መላእክተኛ ለተወሰነ ደቂቃ ዝም አሉ። ከዛም ወደ ሰውየው ዞረው አንተ ሰው ዘንባባህን ለጎረቤትህ ሽጥለት በመሸጥህ ምክንያት አላህ ስብሐንሁ ወተዓላ ላንተ በጀነት ላይ አንድ የቴምር ዘንባባን ይተክልልሃል። በዛች የቴምር ዘንባባ ጥላ ስር ተጓዥ የሆነ አካል መቶ ዓመት ይጓዛታል ብለው የአላህ መላእክተኛ ተናገሩ። ሰሓቦቹም በዚህ ትንሽ ሥራ ይህን ሚያህል አጅር በማግኘቱ በጣም ተገረሙ። በሱ ቦታ እኔ በሆንኩኝ በማለትም ተመኙ። ጎረቤቱ ግን አይ እቺ ዘንባባ ልሸጣት አልፈልግም በማለት ድጋሚ መለሰ። ሰሓቦቹም እርስ በእርሳቸው ምን አይነት ሞኝ ሰው ነው፣ ገና በዱንያ ላይ ሳለ አላህ ሱብሓነሁ ወተዓላ በጀነት አበሰሮት እምቢ ይላል እያሉ በጎረቤቱ መልስ በጣም ተገረሙ። የአላህ መላእክተኛ ወደ ጎረቤቱ ዘወራሉና ስለዚህ አልተስማማህም ማለት ነውን? አሉት ጎረቤቱም የአላህ መላክተኛ ሆይ የቲምሯን ዘንባባ በጣም ነው መወዳት፣ ብሎ መለሰላቸው። ወዲያውኑም አበድ አህዳ ብድግ አለና የቲምሯን ዘንባባ ለሱ ብሸጥለት አላህ በጀነት ላይ ለኔ የዘንባባን ተክል ይተክልልኛልን? ብሎ ጠየቃቸው። የአላህም መላክተኛ አዎ፣ ተጓዥ የሆነ አካል በጥላዋ መቶ ዓመት ሚያስጉዝ የሆነን የቲምር ዘንባባን አላህ ይተክልልሃል አሉት። አበዳህ ዳእም ወዲያውኑ ወደ ጎረቤቱ ዘወር አለና በመዲና ውስጥ ያለውን የኔን ማሳ ተመልክተኸዋለን ብሎ ጠየቀው ጎረቤቱም አዎ በሚገባ በመዲና ውስጥ ስላንተ ማሳ ያልሰማ አለን ብሎ መለሰለት በውስጧስ ያለውን ታውቃለህን ብሎ ድጋሚ ጠየቀው ሰውየውም ስድስት መቶ የቴምር ዘንባባ ትልቅ ግንባታ ጣፋጭ የሆነ ውሃ ግዙፍ አጥር ያለው ነው ብሎ መለሰለት። አበዳኅ ዳእም ከቴምሯ ቀምሰሃልን ብሎ ጠየቀው። ጎረቤቱም አዎ በሚገባ በመዲና ውስጥ የአበዳኅ ዳእን ቴምር ያልቀመሰ አለን፣ ባለው ጥራትና ጥፍጥና የከተማው ነጋዴዎች ሁሉ ወደዚያ ቴምር ይሽቀዳደማሉ ብሎ መለሰለት። አበዳኅ ዳእም ያንን ትልቅ ማሳ ውስጡ እስካለው ነገር ሁሉ ውሰድና ያችን የቴምር ዘንባባ ለንሽጥልኝ አለው። ጎረቤቱም እያሾፍክብኝ ነውን? ብሎ ጠየቀው። አበድ ዳሕዳእም ወላሂ እያሾፍኩብህ አይደለም ብሎ መለሰለት። ሰውየውም ወደ አላህ መላእክተኛ ዞሮ አበዳህ ዳእ በተናገረው ንግግር ላይ መስካሪ ትሆናላችሁን? አላቸው። የአላህም መላእክተኛ አዎ መስካሪ ይሆናለሁ ብለው መለሱለት። ጎረቤቱም ያቺን ማታፈራ ትንሽዬ ዘንባባ በአበዳህ ዳእ ትልቅ ማሳ ውስጡ አስካለው ነገር ሊሸጥለት ተስማማ። ጎረቤቱም በተለዋጭ ያ ሁሉ ማሳም በማግኘቱ በደስታ ወደ ቤቱ ተመለሰ። አበዳህ ዳእም የቲሙ ሰሓባ ጋር ሄዶ ያቺን ትንሽዬ የቴምር ዘንባባ አፍርሰህ አጥርህን መስራት ትችላለህ ለአላህ ብዬ ትቼ ልሃለው አለው። የቲሙም ሰሓባ አበዳህ ዳእ በዋለለት ትልቅ ውለታ አመስግኖት ውለታህን መቼም አልረሳውም ብሎ ወደ ቤቱ በደስታ ተመለሰ። አበድ ዳእም ወደ አላህ መላእክተኛ ጋር ተመልሶ ያረሱለላህ፣ ያችን የቴምር ዘንባባ ለዛ ምስኪን ወጣት ሰጥቸዋለው። በእሷ በሷ ተለዋጭ ለኔ በጀነት ላይ የቴምር ዘንባባ አለኝን ብሎ ጠየቃቸው። የአላህም መላክተኛ ለተወሰነ ደቂቃ ዝም አሉና አይ አሉት። አበድ አዳም በነብዩ ሰለላሁ ዐለይሂ ወሰለም ምላሽ በጣም ደነገጠ። የአላህ አላህ መላእክተኛ ግን ምላሻቸውን አልጨረሱም ነበር። እንዲህ በማለት ቀጠሉ። አላህ ሱብሓነሁ ወተዓላ ለዛ ሰውዬ በዛች የቴምር ምክንያት በጀነት ላይ አንድን የቴምር ዘንባባ ያዘጋጀለት። አንተ ግን ባለህ ማሳና ውስጧ ባለው ነገር ሁሉ ለአላህ ብለህ ስለሰጠ አዛኝና ይበልጥ ቸር የሆነው ጌታ ግን ላንተ በጀነት ላይ ብዙ ማሳዎችን ተከለለህ፣ ቆጥሬ ልጨርሳቸው እንኳን አልቻልኩም ብለው መለሱለት። አበደህ ዳን በደስታ አላህን እያመሰገነ ማልቀስ ጀመረ። የአላህ መላእክተኛ አስከትለው ከሚን ኢዝቅን ረዳህ ሊአቢ ዳህዳህ ማለት ጀመሩ። አልኢዝቁ ረዳህ ብሎ ማለት የቴምር ፍሬዎች በጣም ያበቡበት የቴምር ዘንባባ ማለት ነው። የአላህ መላእክተኛ ይህንን አረፍተ ነገር ብዙ ጊዜ መደጋገም ጀመሩ። ሰሓቦች አበደህ ዳ በጀነት ውስጥ ባገኘው ብዙ የቴምር ዘንባባዎች እስከ ተገረሙ ድረስ የአላህ መላእክተኛ ያንን አረፍተ ነገር በብዛት ደጋገሙት። ሰሓቦችም አበዳህዳ ያገኘውን ነገር ባገኘን ብለው ተመኙ። አበዳህዳም ይህንን ብስራት ይዞ ለሚስቱ ለመናገር ሄደ። በር ላይም ሆኖ ስሟን እየጠራ ነይ ወደዚህ ውጪ ማለት ጀመረ። ሚስትየውም ምን ተገኘ ብላ ስትጠይቀው፣ አበዳህ ዳእም ይህንን ማሳ ሁሉ ውስጡ አስካለው ነገር ድረስ ሽጬዋለው በዚህ ቅያሪ አላህ ሱብሓንሁ ወተዓላ በጀነት ላይ ተጓዥ የሆነ አካል በጥላዋ አመት ሚፈጅበትን ትልቅዬ የቴምር ዘንባባ ሰጥቶኛል አላት። ሚስትየውም ይሄማ በጣም ትልቅ ትርፋማ ንግድ ነው። ነገር ግን እኔም በዛች የቴምር ዘንባባ ጥላ ስር ካንተ ጋር መሆን እችላለውን ብላ ጠየቀችው አበደህ ዳእም በሚገባ እንጂ።

ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።